ሰላም ጤና ይስጥልኝ ክቡራትና ክቡራን፣ በመላው የዓለም ዳርቻ ላይ ሆናችሁ ይህንን ቪዲዮ እየተከታተላችሁ የምትገኙ የብሬክስ ቤተሰቦች ሰዎች እንደምን አላችሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ዝት ይበልኝ። በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯን ከቀናት በፊት መረጃ አጋርቻችሁ ነበር። ጀልባዋ መነሻዋ እንጂ መድረሻዋ ሳይታወቅ ቀናቶች ተቆጥረዋል። በመሆኑም በየመን በኩል ያሉ ደላሎች ሀገር ቤት ላሉ ወላጆቻቸው ደውለው ጀልባዋ እንደሰጠመችና ልጆቻቸው ባህር ላይ እንደቀሩ መረጃዎች በማሰራጨታቸው ምክንያት በዚህ ሰዓት አብዛኛው የራያ ማህበረሰብ ድንኳን ጥሎ ሀዘን ላይ ይገኛል። እኔም ይህንን እጅግ በጣም አሳዛኝ የሆነ መረጃ ከሰማሁበት ቀን ጀምሮ ላለፉት ሶስት ቀናት የተለያዩ መረጃዎች ለማሰባሰብ ሞክሬ ነበር። ነገር ግን ሰጠመች በተባለችው ጀልባ ላይ ምንም አይነት ያገኘሁት መረጃ አልነበረም። አሁን ግን እጅግ በጣም ታማኝ የሆኑ የመረጃ ምንጮች አዲስ መረጃ አግኝቻለሁ። ወደ ዋናው ጉዳይ ከመግባቴ በፊት ይህንን ቪዲዮ እያዳመጣችሁ ያላችሁ ሁሉ ቪዲዮውን ላይክ፣ ሼር በማድረግ እንድትተባበሩ በተትና ጠይቃለሁ። እንግዲህ ደላሎች እንደሚናገሩት ከሆነ ከቀናት በፊት ሰጠመች የተባለችው ጀልባ ትክክለኛና እውነተኛ መረጃው ሰጠመች ሳይሆን ተሰወረች ነው። ምክንያቱ ደግሞ ጀልባዋ መሃል ባህር ላይ እንደደረሰች በየመን በኩል ጀልባዋን ለመቀበል የሚጠባበቁ የመኖች የስልክ ግንኙነት እንደተቋረጠባቸው ብቻ ነው እስካሁን እየሰጡ ያሉት መረጃ ማለት ነው። ደላሎች ግን በራሳቸው መላምት ሁለት ወይም ሶስት ቀናት ከቆዩማ ከዚህ በኋላ በህይወት አይቆዩም፣ በእርግጠኝነት ሰምጠው ይሆናሉ ብለው በመወሰን ለወላጆቻቸው ደውለው ልጆቻቸው ባህር ላይ እንደቀሩ መርደው ነግረዋል። ዛሬ ግን በዚህ ተሰወረች የተባለች ጀልባ ሁለት የተለያዩ መረጃዎች ይዤላችሁ መጥቻለሁ። አንደኛው እጅግ በጣም እርግጠኛ የሆንኩበት ከትላልቅ የየመን የዜና አውታሮች ያገኘሁት ትክክለኛ መረጃ ነው። ሁለተኛው ደግሞ በድምጽ የተደገፈ ከግለሰቦች ያገኘሁት መረጃ ነው። ከሶስት ትላልቅ የየመን ሚዲያዎች ያገኘሁት መረጃ ላስቀድም። ከጀርባዬ እንደምትመለከቱት አንደኛው የመረጃ ምንጬ ብራን ፕሬስ ነው። ሁለተኛው የመረጃ ምንጬ ደግሞ ታዋቂው የመን ሸባብ ኔት ነው። ሶስተኛው የመረጃ ምንጭ ደግሞ ዋይ ዲኤን ኒውስ የተሰኘ የየመን ትልቅ ሚዲያ ነው። እነዚህ ሶስቱም ትላልቅ ሚዲያዎች ተመሳሳይ የሆነ ዜና ነው በአንድ ጊዜ ይዘውት የወጡት። ወደዛው ዜና አመራለሁ። በሻቧ ጠቅላይ ግዛት በደቡብ ምስራቅ የመን የሀገር ውስጥ ጉዳይ ሚኒስቴር የደህንነት ሚዲያ ዲፓርትመንት ሐሙስ ዕለት በሰጠው መግለጫ የግዛቲቱ ፖሊስ 195 ስደተኛ በኮንትሮባንድ ጀልባ ተጭነው በመጓዝ ላይ ሳሉ በራዱም አውራጃ በሻቧ ጠቅላይ ግዛት በኪዳ የባህር ዳርቻ ላይ በቁጥጥር ስር መዋላቸውን አሳውቋል። የሻቧ ፖሊስ በሀገር ውስጥ ጉዳይ ሚኒስቴር የፀጥታ ሚዲያዎች ባሳተመው መግለጫ እንዳስታወቀው ከሆነ ከ195 ስደተኞች መካከል 165ቱ ኢትዮጵያውያን ሲሆኑ 74 ሴቶችን ጨምሮ 30ዎቹ ደግሞ የሶማሊያ ዜግነት ያላቸው ናቸው። የሻቧ ፖሊስ እንዳስታወቀው ሕገወጥ ስደተኞቹ በራዱም አውራጃ በኪዳ የባህር ዳርቻ ላይ በኮንትሮባንድ ጀልባ ተወሩሮ መገኘታቸውን አሳውቋል። እነዚህ ስደተኞቹም በቁጥጥር ስር እንደዋላቸው አሳውቋል። ይሄኛው እጅግ በጣም 100% እርግጠኛ የሆንኩበት ታማኝ መረጃ ነው። ይሄንን መረጃ የወጣው እንግዲህ ትናንት ማታ ሲሆን፣ ፖሊሶቹ ግን ከሁለት ቀን በፊት በዕለተ ሐሙስ ነው ይሄንን ሪፖርት የዘገቡት ማለት ነው። ስለዚህ እነዚህ በቁጥጥር ስር የዋሉ ስደተኞች ከማክሰኞ ጀምሮ እስከ ዕሮብ ዕለት ባለው ቀን ውስጥ በቁጥጥር ስር የዋሉ ናቸው ማለት ነው። ይህ ማለት እንግዲህ አሁን ባህር ላይ ቀርተዋል ተብላችሁ መርዶ እየሰማችሁ ያላችሁ ወላጆች አንደኛ፣ ልጆቻችሁ ምን ቀን ነበር ጀልባው ላይ የተሳፈሩት? ሁለተኛው ደግሞ ጀልባዋ ያጫነችው ሰው ብዛት ስንት ነበር ብላችሁ ደላሎቹን አጥብቃችሁ መጠየቅ ይኖርባችኋል። ምክንያቱ ደግሞ አሁን በቁጥጥር ስር ውለዋል የተባሉትን 195 ስደተኞች ከእለተ ማክሰኞ ወደዚህ ጀምሮ ባለው ጊዜ ውስጥ በቁጥጥር ስር የዋሉ ስለሆኑ ማለት ነው። ሁለተኛውና በድምጽ የተደገፈው ከግለሰቦች የደረሰኝ መረጃ ደግሞ ላሰማችሁ። ይሄንን መረጃ እኔ መቶ ፐርሰንት እርግጠኛ አልሆንበትም፣ ነገር ግን ይሄንን መረጃ በውስጥ የላኩልኝ ሰዎች ደላሎቹ የላኩልን ትክክለኛ መረጃ ነው ብለው እርግጠኛ ሆነው ነው የላኩልኝ። እሱን አንድ ላሰማችሁ። እንግዲህ እዚህ ላይ እያለ ያለው መቶ በመቶ እርግጠኛ ሁነን ሰዎቹ ተገኝተዋል። ነገር ግን በጀልባው ላይ ከነበሩ ሰዎች መካከል ሰባቱ የት እንደገቡ አይታወቅም የሚል መረጃ ነው እየሰጠ ያለው የመኒው ማለት ነው። ሐበሻው አልሞቱም ወይ ምንም ነገር አልደረሰባቸውም ወይ ብሎ በሚጠይቅበት ሰዓት ጀልባዋ በኤርትራ በኩል ነው የወጣችው እና በኤርትራ በኩል ነው የተገኙት። ስለዚህ ከሰባቱ ሰዎች ውጭ ሌሎቹ በህይወት አሉ ብሎ ነው እየመለሰለት ያለው። እንግዲህ እርግጠኛ ነህ ወይ ብሎ ኢትዮጵያዊ ደጋግሞ በሚጠይቀው ሰዓት መቶ ፐርሰንት እርግጠኛ ነኝ በኤርትራ በኩል ወደ ኋላ መልሰዋቸዋል ብሎ የመኒው ይመልሳል ማለት ነው። ስለዚህ ሁለት እጅግ በጣም ትልቅ ተስፋ ያላቸው መረጃዎች ተገኝተዋል ማለት ነው። ይሄኛው እንግዲህ እንዳልኳችሁ ከግለሰቦች ያገኘሁት መረጃ እንደሆነ ልብ እንድትሉልኝ እፈልጋለሁ። ቅድም የነገርኳችሁ ዜና ግን 100% እርግጠኛ የሆንኩበት ከትላልቅ የየመን ሚዲያዎች ከትናንት ማታ ጀምሮ የተዘገበ ትክክለኛ ዜና ነው ማለት ነው። ጊዜያችሁ ሰጥታችሁ ወዳችሁና አክብራችሁ ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሁላችሁም ቪዲዮውን ላይክ፣ ሼር አድርጉት። እንዲሁም ደግሞ ተጨማሪ መረጃ ያላችሁ ሰዎችም ካላችሁ በውስጥ የተለያዩ መረጃዎችን ልትልኩልኝ ትችላላችሁ። ቸር ያሰማን። መልካም ቀን እመኝላችኋለሁ። አላህ ያርግላቸው ወላድ ያከዋንና አላህ ያርግላቸው ነው የሚለው ምክንያቱም በየትም ቦታ ይሁን፣ በየትም ቦታ በየትም ሁኔታ ይሁን በምንም ዝሮ ዝሮ በሕይወት ካሉ በቂ ነው። በሕይወታቸው ካሉ ማለት ነው ም ከምንም ከማንም በላይ አንድ ሰው በሕይወት ካለ በዛ በጭንቅና በሕይወት መካከል ያሳ ነባሪ እራት ከመሆን ወይም ደግሞ ያሳ ነባሪ ቀለብ ከመሆን ካወጣቸው የትም ቦታ በቁጥጥር ስር የዋሉ ችግር የለብንም። ምክንያቱም ልባችን የደማውና እውነት ለመናገር እንደዛ የደነዘዝ ነው። አይምሯችን ልክ አላስብ ያለው በነገራችን ላይ የት የብሬክ ሳብሻዊን ቴሌግራም ካየ ሆድህ እኔ ልክ አይደለሁም ቅንጭላት ይውላይ ነው የምላችሁ። ና አለሁ መሊክ አልሐምዱ ሽኩር። በነገራችን ላይ እውነት አለህ አድርገው በየትኛውም ይሁን በየትኛውም ጠሪቅ ለሰው ልጅ ሞት አይመኝም። ያውም በእነዚህ አይነት አሰቃቂ ሁኔታ፣ ያውም ትንፋሽ በሌለው ከሞትም ማሟሟት የባህርና የሳት የመብራት እንደዚህ አይነት ነገር በጣም አሰቃቂ ሁኔታ ስለሆነ ሞት ለማንም አይቀርም፣ ግን ሞትም ጌጥ አለው፣ እውነት ለመናገር ማለት ነው። እና በምንም ደረጃ ይሁን በምንም ሁኔታ ዝሮ ዝሮ በህይወት ካሉ ይሄ በቂያችን ነው፣ እውነት ለመናገር ማለት ነው።